አፈር ነው ትራሴ አፈር ነው ትራሴ ያቧራና ጭቃ እሱ ነው ድራቤ ዱንያ ስታበቃ ቀለም ያልተቀባቀ የሚሆን ቢጫ አፈር ነው ትራሴ የኔ መጋጌጫ አፈር ነው ትራሴ የኔ የነገ ጎጆ ዱንያ ስሰናበት ሲወላ ብቻ የኔ ደዛ ቀናል ሁኜ ላጌጥበት

አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ወደ ቻናላችን ቤተሰቦች እንዴት ናችሁልን? ሰላም ናችሁ ወይ? ከኛ ጋ አለንላችሁ። አልሐምዱሊላ እንሻአላህ። በዛሬው ቪዲዮዎችን ማሳያችሁ የአረበኛ የጅ ጽሑፍ እንዴት ነው መልመድ የምንችለው እንዴት ነው መጻፍ የምንችለው ብለን ብዙዎቻችን የምናስብና የምንፈልጋለን። ሁላችንም ቢሆን አረበኛ በእጃችን ብንጽፍ ደስ ይለናል። እርግጥ ነው አብዛኛዎቻችን በስልካችን ላይ ልንጥፍ እንችላለን። ነገር ግን በስልካችን ራሱ ይጥፍልናል፣ አንድ ፊደል ስንጀምርለት ቀጣዩን ፊደል እራሱ ይጥፍልናል። እና በስልካችን ላይ ምናልባች ላይ ሸግረን ይችላል። ነገር ግን በእጃችን እንደት አድርገን ነው አረበኛ ፊደላቶችን መጻፍ የምንችለው የሚለውን በዛሬው ቪዲዮ አብረን የምናየው ነው የሚሆነው ማለት ነው። መጀመሪያ ምን ማድረግ እንዳለብን ካደር ላውል እስከ ካደር ሱላ ኸር ያለውን እንጽፋለን ማለት ነው። እንደምታዩት እኔ የጣፍኩትን ላሳያችሁ እየጣፍኩ ሳይሆን የጣፍኩትን ነው ማሳያችሁ። እየጣፍኩኝ እንዳሳያችሁ ከፈለጋችሁ ኮሜንት ላይ ታሳውቁኛላችሁ። በሌላ ቪዲዮ የምጽፍላችሁ ነው የሚሆነው። እንደምታዩት እዚህ ጋር እኔ መጀመሪያ የጣፍኩትን ላሳያችሁ። እጃችን ገና ስላተለማመድ መጀመሪያ ላይ የምንጽፋ በጣም እንትን የሚለው ማለት ነው። እንደምታዩት መጀመሪያ ላይ ታውዙ ጽፋላችሁ በመቀጠል ቢስሚላውን ትጥፋላችሁ ከዚያ ደርሱን ትጥፋላችሁ። አደርሱ ለአወል ላይ ስለሆነ የምንጀምረው አደርሱ ለአወል ብላችሁ ትጥፋላችሁ። አደርሱ ለአወል ሁሩፉል ሂጃይን ሙፍራዳ ብላችሁ ትጥፉና ከዛ ሐርፎችን እንጽፋለን ማለት ነው። የመጀመሪያ ጊዜ ስንጥፍ በዚህ መልኩ ነው የሚሆነው። ለምን እጃችን ስላተለማመዴ፣ ግን እጃችን ከተለማመዴ በጣም ቀላል ነው የአረብኛን ጽሑፍን ለመጣፍ ማለት ነው። እንደምታዩት በዚህ መልኩ ትጥፍ ያለሁኝ እዚህ ጋር ስሜ ነው። ስማችሁንም መጣፍ ማለት በእንትን በግሩፕ ላይ የምትማሩ ከሆነ ስማችን አብሮ ስለሚጣፍ ነው የጣፍኩት። እኔ እንደምታየው በዚህ መልኩ ነው። ይሄ የመጀመሪያ ጊዜ ነው እንትን ያልኩት። በመቀጠል በሁለተኛው ጊዜ እንግዲህ እንደምታየው እንደ ሀርጌ ጥፍ ዋለሁ። የመጀመሪያ የመጀመሪያው ደርሱ ላወለጌና መጀመሪያ ሲጥፍ አሳይቻችኋለሁ። አሁን ድጋሚ ላሳያችሁ በዚህ መልኩ ነው። ልዩነት አላቸው። ደጋግመን ስንሰራ አንድ ነገር ለውጥ እያሳየን ነው የምንሄደው። እና እንደምታዩ በዚህ መልኩ ነው። አያችሁ ታዲያ እየደጋገማችሁ ትከዱ የበለጥ እያሻሻላችሁ ነው የምትመጡት። እንደምታዩ በዚህ መልኩ ነው። ይሄ ሁለተኛው ደርስ ነው። እዚህ ግን ጋር ሁለተኛው ደርስ ነው የሚያሳየው። ይሄ በሁለተኛው ዙር የጣፍኩት ነው። እንግዲህ እጄ ገና የመጀመሪያ ጊዜ ትለማመድ በእጅ ጽሑፍ ማለት ነው እንደምታዩት እያደር ደግሞ በሶስተኛው ጊዜ አሻሽ እያለሁ ማለት ነው። በዚህ መልኩ ጽፍያቸዋለሁ ወይ እንደምታዩት ደጋግማችሁ ስጥፉት በጣም እያሳመራችሁት እያሳመራችሁት ነው የምትመጡት። ይሄውና እዚህ ጋ ደግሞ አደር ወይም ሶስተኛውን ደርስ ነው። እዚህ ጋ በጣም አሳምሬ ጽፍያለሁኝ፣ በሚገርም አድርጌ ግን የመጀመሪያ ጊዜ ነው እንግዲህ ገና አንደኛ ዙረው እዚህ ጋር እንደምታዩት። ግን በጣም እየደጋገማችሁ ስጥፉት በጣም እያሻሻላችሁ ነው የምትመጡት። እንደምታዩት እዚህ ጋር ደርሷለሁ። እዚህ እዚህ ጋር አደርሱ ሳድስ ላይ ደርሻለሁኝ። እዚህ ጋር ደግሞ ይሄ እንደምታዩት ስድስተኛው ደርስ ላይ ነው። ስድስተኛው ደርስ ላይ ስደርስ በሚገርም ነው በጣም እያሻሻልኩ ነው የጻፍኩት እና እንደምታዩት በነገራችን ላይ በጣም ቀላል ነው። አንዴ መጽሐፍ ከጀመራችሁት በጣም ቀላለው። እንደምታዩት እዚህ ጋር በመቀጠል ደግሞ ሰባተኛ ድረስ ወረድ ጨርሻለሁኝ እኔ ቀይደ ኖራኒ የበሙሉ ፈጠን ፈጠን አድርጌ ላሳያችሁ። ይሄ ስምንተኛው ደርስ ነው፣ ወይም አደረሰ ሳምን የምንለው አያችሁ። ከመጀመሪያው በጣም ለውጥ አለ፣ በጣም ለውጥ አለ። እዚህ ጋር ሐርፎቹ እንዳለ አሻሽያለሁ ማለት ነው። ለምን አንድ ነገር ደጋግማችሁ ስትሰሩ ነው ለውጥ የምታሳዩበት እንጂ በአንድ ጊዜ ልናሻሽል አንችልም። እንደምታውቁት እዚህ ጋር ያውኔ ሁለት አይነት ከረን ነው እናያለን፣ ቀይና ሰማያዊ ነው። በሁለት አይነት ብቻ ነው የጣፍኳቸው እዚህ ጋ እንደምታዩት። ይሄ ደግሞ አደርሱ ለአሽራው። ቪዲዮ እንዳላስረዝምባቸው ፈጠን ፈጠን አርጌ ላሳያችሁ። እንደምታዩት በጣም እያሻሻልኩ ነው የመጣሁት ማለት፣ ደጋግማችሁ ደጋግማችሁ ስንትትሉ አንድ ነገር ስንሰራ ቶሎ ብለን ተስፋ መቁረጥ የለብንም። ለምሳሌ ቁርአን ስንቀር አብዛኞቻችን አልገባንም ከብዶና ልጠና ለሞላሐዛ በዛ ብንያል ቶሎ ብለን የምናቆራረጥ አቋርጠን ተስፋ የምንቆርጥ ልጆች ያለን፣ እንደዛ አይደለም። ማቋረጥ የለብንም። ያለ ምንም ነገር ተስፋ ያለ መቁረጥ የጀመረውን ነገር ከሰራ ነው ውጤታማ ነው የምንሆነው። እኔ መጀመሪያ ላይ ስጀምረው እንዴት አድርጌ ነው በቃ መጽፈው እንደዛ ሰምር የምናምን እያልኩኝ በጣም ነበር የጨነቀኝ። ግን በቃ መማር አለብኝ፣ እኔም መጣፍ አለብኝ። ሁልጊዜ እኮ በተደጋጋሚ ከጣፍኩት በጣም ቀላል ሊሆንልኝ ይችላል አልኩኝና እራሴን አሳመንኩት። እንደምታወት በጣም እያሻሻልኩኝ መጣሁ። የመጀመሪያ ጊዜ ነው ለምናችሁ ድገሚው የተባልኩት የመጀመሪያ ጊዜ ነው እንጂ ከዛ በኋላ እንደምታወት ስጥፉ አንዳንድ መስመር እያለፋችሁ መሆን አለበት ለምን አነባቢዎቹ ስለሚኖሩ የዛሉ አንድ መስመር ካላለፋችሁ ለምሳሌ ፈትሐ ከስራው በማይሆኑት አንዳንድ መስመር ለነሱ ማስቀመጫ መዝለል አለባችሁ። በጣም በሚገርም ነገር ነው የጣፍኩት። እንደምታውት እዚህ ጋ ቀዩ እንትን አቁቶብኝ ትናላልኩም። ጨርሻለሁ። ወረዲ አደርሱ ለኸራይ ነኝ አደርሱ ለኸራይ ነኝ። እዚ ጋ የአደርሱ ለኸር አላሁመ ብሎ ነው አደለ፣ ተመትብል ኸይር ብሎ ነው የሚያልቀው። ጨርሻለሁ። አሁን ከስሮት ልፋት ያጀመረው ወይም ይሄን መርገም ትችላላችሁ። እንደዚህ እያደረጋችሁ እጃችሁን ካለማመዳችሁት በኋላ የአረበኛ ጽሁፍን መጻፍ ምንም ያክል አትቸገሩም። በጣም ቀላለው ነው የሚሆንላችሁ። ነገር ግን እንደነገርኳችሁ ከአሊፍባ ባ ነው መጀመሪያ ያለባችሁ። ከአሊፍ ባ ከአደርሱ ላወለስ፣ ከአደርሱ ላአኺር ያለውን ደጋግማችሁ ትጥፉና ከዛ በኋላ እጃችሁ ከተለማመደ በኋላ ምንም አይሸግራችሁም፣ የፈለጋችሁትን ነገር መጣፍ ትችላላችሁ ማለት ነው። ግን ገና መጀመሪያ ስትጀምሩት በጣም ከባድ ሊመስላችሁ ይችላል። ይከብዳል ማለት አርፎቹን በአግባቡ አንጽፋቸውም የመጀመሪያችን ጊዜ ከሆነ ማለት ነው። ግን ደጋግመን ስንጽፈው በጣም ቀላለው። ይሄንን ይመስላል። ሳል ለመኖር ከሀገር ተሰደዳለ፣ ለመኖር ከሰው በታች ትሆናለህ። አንድ ቀን ሁሉም ያልፋለና ከሰው እኩል ትሆናለህ። እሺ ውዶቼ፣ የዘር ቪዲዮ ይሄ ይመስላል። እንግዲህ አጠር ያለች ትለዋል ጋብዛችሁና በሌላ ቪዲዮ እስከምንገናኝ

ውድ ቤተሰቦች የዛሬው ቪዲዮ ይሄንን ይመስላል። ቀጣይ ለእናንተ አስተማሪና ይጠቅማችኋል ያልኩትን ቪዲዮ ይ ወደ እናንተ አስተምቀርብ በአብራችሁን ቆዩ። ሰላሙ አለይኩም ወራህመቱላሂ ወበረካቱ።